ዱንያ ላይ ካሉ አደጋዎችና ሙሲባዎች ውስጥ ማንም ሊያመልጠው የማይችል አደጋ ቢኖር ሙሲባ ቢኖር ሞት ነው። ቀብር ወይም የጀነት ጨፌ ነው፣ ወይም ደግሞ የእሳት ጉድጓድ ነው። ቀብር አቅል ያለውን ሰው በሙሉ ሊያሳስብ፣ ሊያስጨንቅ የሚገባ ጉዳይና ቦታ ነው። እርስ በርሳችሁ አትቀባበሩም ብዬ ፈርቼ እንጂ ቅብር ውስጥ ያለውን ቅጣትና ስቃይ እኔ እንደምሰማው አላህ እንደሚያሰማኝ እንስሳት እንደሚሰሙት እንድሰሙ አድርግ ነበር አላህን ጠይቀው ነበር። ቅብር የመጀመሪያ የአኼራ ህይወት እርከን እንደሆነና ቅብር ካማረ ከዛ በኋላ ያለውም እንደሚያምር፣ ቅብር ከተበላሸ ከዛ በኋላ ያለውም የስቃይ ህይወት እንደሚሆን ተናግረዋል። በአንፃሩ ደግሞ ዱንያ ላይ እንደሻው ሲሆን የቆየ ስሜቱን ሲያመጥ አላህን ረስቶ አኼራን ረስቶ የቆየ ሰው በሚሞትበት ጊዜ ደግሞ ቀብር እንደሚጠብበት፣ የመቃብሩ ግድግዳዎች አጣብቀው እንደሚይዙት፣ ተፈትኖ ፈተናውን ሲወድቅ የጀሃነም በር እንደሚከፈትለት፣ የጀሃነም እንፋሎት ወደሱ እንደሚመጣ ሀዲስ ላይ ተነግሯል። ቁርአን ላይም ተጠቁመዋል። ቀብር ዘመድ የሌለበት፣ ወዳጅ የሌለበት፣ ጎረቤት የሌለበት ሸሽተህ የምታመልጥበት የኋላ መውጫ የሌለው ምንጣፍ አልጋ የሌለው አጫዋች የሌለው የብቸኝነት ቤትህ። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም ፍሩት። አላህና መልእክተኛው ያዘዟችሁን ታዘዙ፣ የከለከሏችሁንም ተከልከሉ። እነሆ የሰው ልጅ በዚህች ምድር ላይ የሚኖረው ለውስንና ለአጭር ጊዜ ነው። ማንኛውም ሰው አላህ ከከተበለት አጀል በላይ ሊኖር አይችልም። አላህ ከከተበለት አጀል በታች እና በፊትም ሊሞት አይችልም። ዱንያ ላይ ካሉ አደጋዎችና ሙሲባዎች ውስጥ ማንም ሊያመልጠው የማይችል አደጋ ቢኖር ሙሲባ ቢኖር ሞት ነው። አላህ ተባረከ ወተዓላ በተከበረው ቃሉ ሞትን ሙሲባ ብሎታል። ሞት ሁሉም ተራውን ጠብቆ የሚያስተናግደው ከዚህች ከአጭርና ከጠፊ ዓለም ተሸጋግረን ወደ ዘለዓለማዊው ዓለም አኼራ ምንሸጋገርበት ሂደት ነው። ሞትን በብዛት እንድናስታውስ ነቢያችን አለይሂ ሰላቱ ወሰላም መክረውናል፣ አደራ ብለውና አክቲሩ ሚን ዚክሪ ሃዲም ለዛት ብላ ጥፍትና ቆራጭ የሆነውን ሞት ማስታወስ አብዙ ብላ አስታውሱ ብቻ ሳይሆን ማስታወስን አብዙ ብለዋል። ሞትን ማስታወስ ያበዛ ሰው አላህ በሰጠው በትንሹ ይብቃቃል። ነገ ጥያት ለመሄድ ዱንያ ከዚህ በላይ ምን ያስጨንቀኛል ይላል። ሞት ሀብታም፣ ድሃ፣ ወንድ፣ ሴት፣ አዋቂ፣ አላዋቂ አይለም። ጃቲኩም በግተ ወአንቱም ላተሽዕሩን ሳናውቅ በድንገት መጥቶ ይዞን የሚሄድ ነው መለኩል መውት ልጅ ያሳደግኩ ነው፣ ከቅርብ ጊዜ በኋላ ላገባ ነው፣ ለልጆቼ የጀመርኩት ቤት አለ፣ የሰው ዕዳ አለብኝ፣ ትንሽ ጠብቀኝ ብትለው መልስና ድርድር የማያውቅ ነው። አላህ ተባረከ ወተዓላ ሞትን የፈጠረው ሞትን ያስገኘው ለፈተና ነው። ማን ነው ሞት አለብኝ ብሎ የሚስተካከለው የሚዘጋጀው? ማንስ ነው ጸባዩ፣ ስራው፣ ሁኔታው የሚበላሸው የሚለውን በተጨባጭ በሰዎች ሥራና ሁኔታ መሠረት አላህ ሊለይበት የፈጠረው ነገር ነው። ዘውትር ሞትን ስናስታውስ ከአላህ ጋር ያለን ግንኙነት ያማረ የተስተካከለ ይሆናል። ምንበላውን ምን ጠጣውን ምንለብሰውን ምናደርገውን ሁሉ እየመረመረን በሸሪዓ እየመዘነን ማድረግና መሄድ እንችላለን። ሞትን ስንዘነጋ ቀልቦች ይደርቃሉ፣ እምን በላውን አናውቅም የምንናገረውን አናውቅም። የምናየውን አንመርተም። ሰዎችን እንበድላለን። አላህ ተባረከ ወተዓላ ለሁሉም የሰው ልጅ የከተበው አጀላል ያ አጀላችን መች እንደሆነ ማናችንም አናውቅም። ገይብ ነው፣ ስውር ነው። አላህ ተባረከ ወተዓላ ማንም የእሱ ሞት መች እንደሆነ እንዳያውቅ ያደረገው ሁሌም ተዘጋጅተን ሞትን እንድንጠብቅ ነው። ወላ ተሙቱና ኢላ ዋንቱም ሙስሊሙን ብለናል። ትክክለኛ ሙስሊሞች ሆናችሁ እንጂ አትሙቱ ብሏል። ሞት በእኛ እጅ አይደለም ያሉ በአላህ እጅን ያሉ ለነገ ሦስት አራት ቀጠሮችን ይዘው በሰላም የተኛ ሰው ማለዳ ላይ ከአልጋው ላይ ጀናዛው ይነሳ። በእጁ በምርጫው የለበሰውን ልብስ ሰዎች ታግለው ምናልባትም ቀዳደው ቆራርተው ያወጡለታል። ማንም መቼ እንደሚሞት አያውቅም፣ መሞቱ ግን አይቀርም። ሞት ነገ እንደሆነ ከቅጽበት በኋላ እንደሆነ አውቀን እንድናድር እንድንዘጋጅ በማለት ነው አላህ ተባረከ ወተዓላ አጀላችንን የደበቀው። 50 ዓመት ሲሞላህ ነው የምትሞተው ቢባል ያቺ ዓመት እስክትደርስ ድረስ የሰው ልጅ እንደፈለገ ሊሆን ይችላል። ነፍስያው ታታለዋለች፣ ሸይጣን ያታለዋል። ለዚህም አላህ ተባረከ ወተዓላ فلا تغرنكم الحياة الدنيا አታላይ የሆነችው አዱንያ እንዳታታለላችሁ አታ ላይ የሆነው ሸይጣን እንዳያታልላችሁ ዱንያ ለአኼራ ስንኩም ይዘራባት ሀገር እንጂ የሚኖርባት ሀገር አይደለችም ወደ አኼራ መሸጋገሪያ ድልድይ ናት። ድልድይ ላይ ቆሞ ማንም ቤት ልእስራኤል ድልድይ ላይ ቆሞ አቅል ያለው ሰው አይጫወትም ከድልድዩ ላይ ተሻግሮ ወደ አሰበው መሄድ ነው የሚሆነው የአቅል ስራ ዱኒያም እንደዛው ናት ዱኒያ የአኼራ ባላንጣ ናት። አላህ ተባረከ ወተዓላ ዱኒያም ላይ አኼራም ላይ የሰው ልጅ እንደፈለገ ሆኖ መኖር እንደማይችል ነግሮናል። እዚህ ዱኒያ ላይ አላህ በፈለገው መልኩ የኖረ ሰው አኼራ ላይ እሱ በሚመቸውና በሚፈልገው መልኩ መኖር ይችላል። ሱራጥን በሰላም ተሻግረው ጀነት የገቡ ሰዎች ነፍሳቸው የምትፈልገውና የሚመኙት በሙሉ አለላቸው ብሏል። እዚህ ዱኒያ ላይ አላህ በፈለገው መልኩ ይጓዙ ስለነበር። በአንፃሩ ደግሞ እዚህ ዱኒያ ላይ እንደፈለገ የሆነ ለአኼራው ያልተዘጋጀ ሞትን የዘነጋ አኼራ ላይ እሱ በፈለገው መልኩ መኖር አይችልም። ከእኔ መገናኘትን ረስተህ ቸላ ብለህ እንደነበረው ዛሬም ከራህመቴ ቸላ ልሃለሁ፣ እንደ ተረሳ እቃ እተወሃለሁ ይለዋል አላህ ተባረከ ወተዓላ። እውር ሆኖ ይቀሰቀሳል፣ ሚይዘውን ያጣል። ይህ የሚሆነው ዛሬ ዱኒያ ላይ ሞትን ስንረሳ ነው። ከዙሪያችን ያሉ የምናውቃቸው የሚመክሩን፣ ሞት ባዶ ያረጋቸው ቤቶች አሉ። ሞት ያላንኳኳው ቤት የለም። ወይም አባቱን ወይም አያቱን ወይም ወንድሙን ወይም ዘመዱን ሞት ነጥቆ ስንቶችን የቲም አድርጓል። ስንቶችን ያለ ባል ያለ ትዳር አጋር አስቀርቷል። ወዳጆችን ለያይቷል። ምናልባትም የምትኖርበት ቤት ከስር የሰው መቃብር ሊሆን ይችላል። ስንትና ስንት ጊዜ ካንተ ጋር ቀጠሮ ይዞ የነበረን ሰው በድንገት ሞቶ ወስደህ ቀብረህ መታሃል? ነገር ግን አንተ በዛው ላይ ነው ያለኸው። የተቀየርክ ነገር የለም ያሻሻልከው ነገር የለም። ከሞት የበለጠ ሙሲባ አደጋ ቢኖር ሞትን መዘንጋትን፣ ሞትን ቸላ ማለትን፣ በሞት አለመመከርን አንድ ሰው ቀልቡ ከደረቀ ከድንጋይ የባሰ ሁሉ ሊደርቅ እንደሚችል ቁርአን ላይ ተነግሮናል። ሱመ ቀሸት ቁሉቡኩም ሚን ባዕድ ዛሊከ ፈሂየ ከልሒጃራ ከዛም ቀልባችሁ ደረቀ፣ ዋጅብና ግዴታውን ከማወቃችሁ ጋር ቸላ በማለታችሁ የዲንን ድንበር እያወቃችሁ በመጣሳችሁ ምክንያት ቀልባችሁ ደረቀ ይላል፣ አላህ ተባረከ ወተዓላ። እንደ ድንጋይ አረ እንደውም ከድንጋይ በላይ ይላል። ድንጋይ እንኳ አላህን አንፈርቶ አንዳንዴ ከላይ የተንከባለለ ይወድቃል፣ ከድንጋይ ውስጥም ተሰንጥቆ ከውስጡ ምንጭ የሚመነጭ ድንጋይ አለ ይላል፣ አላህ ተባረከ ወተዓላ የአንዳንድ ሰዎች ቀልብ ከድንጋይ በላይም እንደደረቀ የሚያሳይ ለመካሪነት መመከር ለሚችል ሰው ቀልቡ ላልሞተ ሰው ሞት ይበቃዋል ተብሎ ሞት ያልመከረው ምንም አይመክረው። ስተኛ በነቢዩ ሱና መሰረት ምተኛ ከሆነ ብስሚክ ላሁማ አሙቱ ወአሕያ ብለህ ነው ምትተኝ። ጌታዬ ሆይ በአንተ ስም ነው ምሞተው በአንተ ስም ነው ምቀሰቀሰው እያልከን፣ እንቅልፍ ትንሹ ሞት ነው። እዛው በተኙበት ወደ ቀጣዩ ዓለም የሚሸጋገሩ የሚሞቷል። ከእንቅልፍ ስትነቃን፣ በነቢዩ ሱና መሰረት ምትነቃ ከሆነ አልሐምዱሊላሂ ለዚ አሕያኒ ባዕደማ አማሰኒ ነው ምትል። ካሞተኝ በኋላ የቀሰቀሰኝ ጌታ ምስጋና ይገባው ነው ምትለው። ጌታ ይሆይ ጎኔን በአንተ ስምን ያሳረፍኩት፣ ነፍሴን በዚሁ ከወሰድካት ዘንላት ማራት፣ ከሷልሖች ከደጋጎች ተርታ አሰልፋት። ፈቅድሃለኝ ደግሞ ከተነሳሁኝ ካልሞትኩኝ በቀጣይ ህይወቴ ላይ ደጋግ ባሮችህን ከወንጀል እንደምጠብቀው የእኔንም ነፍስ ከወንጀል ጠብቃት እያሉ ነው የአላህ ባሮች የሚተኙት ሚነሱት። የነቢያ ሰላት ወሰላም ባለቤቶች መሃል አንዷ እንደተናገረቸውም ነቢዩ አለይሂ ሰላት ወሰላም ሲተኙ ከሚያደርጓቸው ዱዓዎች መሃል አንዱ እጃቸውን ከአንገታቸው ስር አድርገው ጌታዬ ሆይ ባሮችህን በምትቀሰቅስበት ቀን ከቅጣትህ ጠብቀኝ ይሎ ነበር። በተኛን ቁጥር ወደ ሞት እየሄደን እንዳለ እንድናስብ የሚያደርጉ ዚክሮችን አስተምረውናል። መለከል መውት ሲመጣ አንድ ደቂቃ ብቻ ስጠኝ የተውኩትን ሶላት አስተካክዬ ልስገድ የተጣሏቸው ሰዎችን ልታረቅ ብትለው ለአንድ ደቂቃ መልከል መውት ቆሞ አይጠብቅም። ኢዛ ጃ አጀሉሁም ላ የስተአኺሩነ ሳዓተን ወላ የስተቅድሙን አጀላቸው ከደረሰ የሰው ልጆች ለቅጽበት ወደ ኋላ ሊሉ አይችሉም። በድንገት የሚመጣውን ሞት እኛ ተዘጋጅተን ልንጠብቀው ይገባል። ኸይር ስራ በመስራት ወደ አላህ በመመለስ ደግና አላህን የሚፈራ ሰው በመሆን የአላህና የሰዎችን ሐቅ በመጠበቅ ለሞት ልንዘጋጅ ይገባናል። ኢንነከ መዪቱን ወኢንነሁም መዪቱን አንተም ሟች ነህ ተከታዮችህም ሟቾች ናቸው ብሏል። ምድር ላይ የሚቀር ማንም የለም ብሏል። ነፍስ የሆነች በሙሉ ሞትን ትቀምሳለች ብሏል። ሰውም ጂኑም ይሞታል። ሰውም እንስሳትም ይሞታል። ነፍስ ያለው ሆኖ የማይሞት የለም። ነገር ግን ሁሉ አሟሟት አንድ አይደለም። ሁሉ አሟሟት አንድ አይደለም። ሲሞት ምድር ምታለቅስለታል አላህ የሚፈሩ አላህን የሚያውቁ ምድርን የሚያለሙ ምድር እንድትጠበቅ ሰበብ የሚሆኑ ይሰግዱባት የነበረችዋ ምድር ታለቅሳለች። ኸይር ስራቸው ወደ ሰማይ የወጣባት የወጣበት የነበረው የሰማይ በር ያለቅስላቸዋል። በአንፃሩ ደግሞ መኖራቸው ለድርቅ፣ ለጦርነት፣ ለሰላምጦት ሰበብ የሚሆን ሙጅሪሞች፣ አላህን የማይፈሩ የሸይጣን ታዛዦች፣ አረሕማንን የሚያምጹ ሰዎች ሲሞቱ ምድር አታለቅስም። የሰው ልጆችም ያርፋሉ። እሱ ከሥራው ሊገናኝ ይሄዳል። ላቱልሂኩም አምዋሉኩም ወላ አውላድኩም አንዚክሪላህ ገንዘባችሁ፣ ንብረታችሁ፣ ልጆቻችሁ፣ ቤተሰቦቻችሁ አላህን ከማስታወስ እንዳያዘናጓቸው ብሏል። አላህን ያስታወሰ ሞትን ማስታወስ ባይቀርም የተያዙ ናቸው ሁለቱ። አላህን ማስታወስ ማለት በምላስ ብቻ ሱብሓነላህ ሱብሓነላህ ማለት አደለም። አላህን ማስታወስ ማለት የከለከለውን መከልከል፣ ያዘዘውን መታዘዝ፣ ወደ ሶላት መሄድ ዘካ እንደወጀበ ዘካ ማውጣት ሐራም የሆኑ የንግድ አይነቶችን መራቅና መጠንቀቅ፣ የንግግር የተግባር የልብ አላህን ማስታወሳል። ዱንያ እና ቤተሰብ ንብረት አላህን ከማስታወስ እንዳያዘናጋችሁ ማለት ሞትንም አኼራንም አያስረሳችሁ ማለት ነው። ይህን ያደረገ እሱ ከሳሪ ነው ብሏል። አላህ ተባረክቷል። ዱኒያ አኼራን ካስረሳችህ፣ ዱኒያ አላህን ካስረሳችህ አንተ ከሳሪ ነህ። አንዳችሁ ሞት እሱ ዘንድ ደርሶ

ለመስጠት ተመኝተህ እድሉን ማታገኝበት ወቅት ከመምጣቱ በፊት ለኸይር ነገር አንድ ብር አውጣ መቶ ብር አውጣ መቶ ሺህ ብር አውጣ ስትባል የሰውነት አካልህን ቆርጠህ ስጥ የመባልን ያክል ይከብድህ እንዳልነበረው የአዱንያን ምንነት በትክክል አልጋ ላይ ወድቀህ ጣረሞት ላይ ሆነህ በምታይበት ጊዜ ሙሉ ንብረትህን ሁሉ መስጠት እንትመኛል። ቀብር በምትገባበት ጊዜ ከአንተ ጋር አልጋው፣ ፎቁ፣ ወርቁ፣ መኪናው እንዳልሄደ ስታይ ሁሉንማስቀድሜ ወደዚህ ልኬው በሆነ ትላለ ያኔ አይጠቅሙ። ገርገራ ላይ ሆነህ እንኳ የሞትን ምልክት ካየህ በኋላ እስተካከል ልጠጠጥ ልመለስ ብትል እንድሰግድ እንድጾም፣ ኼር ሥራ እንድሥራ ወደ ዱንያ መልሶኝ ሕይወቴን ትንሽ አርዝሞለኝ ብትል አታገኘው። ወለንዩአኪር ላሁ ነፍሰን ኢዛ ጃጀልሃ አንዲትን ነፍስ አጀልሃ ከደረሰው በኋላ ማንም ይሁን ማን አያዘገይም፣ አያቆየም። በመቆየቱ ዱኒያ ላይ መዘውተሩ ለሰው ልጅ ለመድር የሚበጅ ሰው ቢኖር ነቢይ መሐመድ ናቸው፣ ዐለይሂ ሰላቱ ወሰላም ከማንም በላይ እሳቸው እንኳ ሞተዋል። መኖራቸው ጥርት ያለ ኸይርን ምንም ጉዳት የለም። እሳቸውን እንኳ አላህ ተባረከ ወተዓላ በአጀላቸው በወቅታቸው እንዲሞቱ አድርጓል። ወላሁ خبير بما تعملون እንደው ገርገራ ላይ ስትደርስ ወደ ዱንያ መልሱኝ፣ ጊዜ ስጡኝ ስላለህ እንጂ የምትሰራውን አላህ ያውቃል። በተሰጠህ ጊዜ ምን ሰራ እንደነበረ አላህ ያውቃል። በወጣትነቱ በጤና በሰላም ጊዜ ወንጀልን የለመደ ፈርፈራ ላይ በሚደርስበት ጊዜ ወደ ሰላም ወደ ጤና ወደ ህይወት መመለስን መመኘቱ አይጠቅመው። ተሳክቶን ካቢሰጠው ወለው ሩዱ ለዓዱ ሊማንሁ ዐንሁ ወኢነሁም ለካዚቡን ውሸታቸውን ቀልባቸው የደረገ ሰዎች ጣረሞት ላይ ደርሰው እንኳ እውነቱን ቢያዩ ወደ ዱኒያ መልሱኝ ብለው ቢመለሱ እንኳ ወደ ድሮ መጥፎ ስራቸው ይመለሳሉ፣ ውሸታሞች ናቸው። ይህ የሚሆነው ቀልብ ሲደርግ፣ ወንጀል ላይ ወንጀልን ስንደራርብን፣ ቀንም ማታም ቤት ውስጥም ከቤት ውጪም። ቀለባችን ስንቃችን ወንጀል ሲሆን በዚህ ልክ ቀልብ ይደርቃል። ቀልቡ የደረገ ወዳጁ ወንድሙ ሲሞት አይቶ በነበረበት መንገድ ላይ ይቀጥላል። ትናንት ከሱ ጋር በእግሩ ሲራመድ የነበረን ሰው ሲበላ ሲጠጣ የነበረን ሰው እሱ ራሱ ልብሱን አውልቆ ጀናዛውን አጥቦ አሰግዶበት መቃብር ወስዶ አፈር አስደፍቶበት እንኳ ሲመለስ የሚያወራው ስለለመደው መጥፎ ስራ ስለሪባው፣ ስለጉቦው ነው ስለ ልጆቹን ስለ ዱንያ ህይወቱን ሳይወድ በግዱ ስለሄደው ወንድሙ እሱ ስለሄደበት ሀገር አያስብ። በእና ማደጋ ቀደምቶች ሞት ያለበት ቤት ለቅሶ ያለበት ቤት ከሄዱ የተኛው ነው የሟቹ ቤተሰብ አላህ ሶብር ይስጥ እንለው ዘንድ ብለው እየፈለጉ ለማጽናናት የደረሰውና ሊያጽናኑት የተካሄደለት የሟች ቤተሰቡን ተሰቡን ለይተው ማወቅ አይችሉም ነበር። ሁሉም የሟች ቤተሰብ ነው ይመስሉት። ዛሬ ግን ለቅሶ ቤት ላይ ጀናዛው ተሰግዶበት እንኳ ሳይሸኝ። ያስካካሚ ስቅን ሰው እንሰማል። ሞባይል የሚጎረጉርን ሰው እናያል። ጀናዛ ተሸክሞ ጀናዛ ተጭኖ እየተካሄደ ስለ ቤት መፍረስ፣ ስለ ፎቅ መገንባት የሚያወራን ሰው እናያል። ጀናዛ ተከትለው መቃብር ሄደው፣ ምናልባትም መቃብር ላይ ቆመው ስጋራ የሚያጨሱ ሰዎችን እናያለን። ከእንዲህ አይነቱ የቀልብ መድረቅ አላህ ይጠብቅን፣ አላህ ይሰወረን። መቃብር ላይ ቆመው አካፋ ይዘው ስልክ ሲደውል ሲጮህ አካፋውን ጥለው ጥግ ሄደው ስልክ አንስተው ስለ አክሲዮን ስለ እቁብ የሚያወሩ ሰዎችን እናያለን። እንዲህ እንደ አይነቱ ሰው ሞቻለሁ ብሎ ለነፍሱ ሊያለቅስ ይገባዋል። እንደ ሞት አስፈሪ እንደ ሞት መካሪ ነገር የለም። ሞት ያልመከረው ሌላ ምንም ሊመክረው አይችልም። ሐሰኑ አልበስሪ ሰው ሞቶ ሸኝተው ከተመለሱ እራት አይበሉም ከሰው ጋር አይነጋገሩም ነበር። አልዓሻ የአባ ሰዒድ የሰዒድ አባት ሆይ እራት ቀርቧል ሲሏቸው፣ ብሉ ዛሬ ያየሁት ነገር ከባድ ነው ለእሱ ልዘጋጅ ሲሉ ነበር ዛሬ ያየሁት ነገር ከባድ ነው ለእሱ ልዘጋጅ ሲሉ ነው። የሰበስብከውን ብሰበስብ ሞት ሲመጣ ጥላሁት ጣላውት ትሄዳለህ። ያማረ ቤትህ ልጆች ይጣሉበታል። ባለቤትህ ሌላ አግብታ እንደፈልገች ትሆንበታለች። አንተ ቀብር ውስጥ አፈር ይበላሃል፣ እላይ ላይ ትል ይራመዳል። ኸይር ስራ ሰርተህ ከሆነ ዱንያ ላይ ጥለው ከሄድኩ የተሻለን ንብረት ታገኛል። ሸርን ከሆነ ይዘህ ሄድከው፣ ጭነህ ሄድከው፣ ማንንም በማይደርስበት ሁኔታ ላይ ዋጋህን ታገኛለህ። ይህ ሞት እያንዳንዳችንን ይጠብቀናል። መች ነው የሚመጣው? አናውቅም። አኽር ዘመን ላይ ደግሞ የድንገት ሞት እንደሚበዛ ተነግሯል። ምሳ ካንተ የበላ ሰው አሶር ላይ ሞተ ይባል፣ መግሪብ ሰግደህ የሸኘኸው ሰው ኢሻ ላይ ሞተ ይባል። ነገ ሊያገባን የተባለ ሰው ምሽት ላይ ሞቶ ያድራል። ለሰርግ የተዘጋጀው ድግስ ለለቅሶ ይሆናል። ሀከዛ ሞትን ዘውትር ስናስበው ዱንያ ላይ እንዳንደሰት ያደርገናል። ወሰን እንዳናልፍ ያደርገናል። ልጓም ያጣውን ስሜታችንን ሰብሮ ይዝልናል። የፈለግከውን ብታደርግ፣ የፈለግከውን ያክል ብትኖር፣ የፈለግከውን ሰው ብትወድ ሞታ አይቀርም። ሞት ከማለት እዚያው በስብሰህ ቀራህ ማለት ደሞ የካፍር አስተሳሰብ ነው። ሞት ከማለት ከሰራኸው ስራ ጋር ተገናኘህ ማለት፣ እዚህ ዱኒያ ላይ የሰራኸው ስራ ነው አኼራ ላይ የአንተን ማንነት የሚወስነው። ሆኖም አቅል ያለው በሙሉ ሲናገርም፣ ሲወስንም፣ ሲለብስም፣ ሲሄድም፣ ሲመጣም ሞት ፊት ለፊቱ እንደሚጠብቀው በር ላይ ኬላ ላይ ልይዘው እንደሚችል እያሰበ ሊራመድ ሊኖር ይገባዋል። እሞት አለሁ ያለ ሶላትን ከወቅት ያሳልፍ። ሞት አለብኝ ያለ የሰውን ገንዘብ ወስዶ አይክድም፣ ሪባና ይበላ። ሞት አለብኝ ያለ ጎረቤቱን አዳ አያደርግም። ሞት አለብኝ የሚል ከሰዎች ተሰውሮ አላህ እያየው ጨለማን ተገና አድርጎ እንጀላ አይሰራም። መች፣ የት፣ እንዴት እንደምትሞት አታውቅም። በኸይር ከሞትክ ኒዕማን ኸይር ሥራ ይመሰክርልሃል። ስጁድ አድርጎ ይሞታል። ሐጅ ላይ ለበይክ አላሁም ለበይክ እያለ ወድቆም ይሞታል። ሌሊት የሰገደም ይሞታል ይህ እስከዚያች ውጭበት ድረስ ይጓዝበት የነበረው መንገድ የተከበረ መንገድ አላህ የወደደው መንገድ ከሆነ ነው፣ ለዚህም የሚበቃ በአንጻሩ ደግሞ ሲዋሽ፣ ሲያጭበረብር፣ ሲያጣላ፣ እሻውን ሲያደርግ፣ ስሜቱን ሲጋልብ የሚቆያል። አላህ ይጠብቀን። ኸምር የሚጠጣ ኸምር ቤት ይሞታል፣ ሊገጥመው ይችላል። ኻቲማው በዚህ መልኩ ይጠናቀቃል። በአዱኒያ ፍቅር ያበደ የሰከረም አንዴ እንኳ አላህን ከልቡ ሳያስታውስ ለቀብሬ ለአኼራ የሳይል በዛው ያ ዱንያ ፍቅር ላይ እንደታወረ ከዚህ ዱንያ ወጥቶ ወደ እውነቱ ሀገር አኼራ ይሄዳል። ይህ እንዳይሆን ሁሌ ሞትን ፊት ለፊታችን እናደርገው፣ በመልካም ስራ በተውበት እንዘጋጅለት ይገባል። ዱኒያይ ሆይ ነፍስያይ ሆይ ሌላን ሰው አታሊ፣ እኔ እንደሆነ እዚህ ዱኒያ ለምን ያክል ጊዜ እንደምኖር አውቃለሁ። የነቢው ውመት ከስልሳ ከሰባ አያልፍም ተብሏል እያለን የሰው ልጆች ከሞቱ በኋላ ወደ ቀብር ይገባል። ቀብር ወይም የጀነት ጨፌ ነው ወይም ደግሞ የእሳት ጉድጓድ ነው። ቀብር አቅል ያለውን ሰው በሙሉ ሊያሳስብ ሊያስጨንቅ የሚገባ ጉዳይና ቦታ ነው። ነቢያችን ዐለይሂ ሰላቱ ወሰላም ከተወሰኑ ሰሓቦቻቸው ጋር ግመላቸው ላይ ሆነው በሆኑ መቃብሮች በኩል አለፉ። መቃብሩ ጋር ሲደርሱ ግመላቸው በርግጋ ልትጥላቸው ሁሉ ደረሰች። ከዛ ነቢያችን ሰላቱ ወሰላም እነዚህ የእነማን መቃብሮች ናቸው፣ መቼ የሞቱ ሰዎች ናቸው ብለው ጠየቁ። ከሰሓቦች መሃል አንዱ እኔ አውቃለሁ፣ እነዚህ ሽርክ ላይ የሞቱ ሰዎች ናቸው አሏቸው። እዚያም ነቢያችን ላቱ ወሰላም ኢነ ሃዚህ ልኡማ ቱብተላ ፊ ቀብሪያ የመት የኔ ውመት የኔ ህዝብ ሙስሊሙም ካፍሩም መቃብር ላይ ይፈተናል፣ ይገመገማል እንደው እርሰ በርሳችሁ አትቀባበሩም ብዬ ፈርቼ እንጂ ቀብር ውስጥ ያለውን ቅጣትና ስቃይ እኔ እንደምሰማው አላህ እንደሚያሰማኝ እንስሳት እንደሚሰሙት እንድሰሙ አድርግ ነበር አላህን ጠይቀው ነበር። ነገር ግን ቀብር ውስጥ ያለውን ስቃይ ብሰሙ ጨክናችሁ የሞተን ሰው አትቀብሩን በማለት እንዳሰሙ ተደርጋችሁ ነው ብለዋል። ከዚያም ነቢዩ ወደ ሰሓቦች ዞር ብለው አላሆይ ከቀብር ቅጣት ጠብቀኝ በሉ፣ አላሆይ ሆይ ከጀሃነም እሳት ቅጣት ጠብቀኝ በሉ ብለዋል። አለህ ሰላት ወሰላም። ቀብር የአኼራ ህይወት የመጀመሪያው እርከን ነው። ቀብር ውስጥ ያለው ሁኔታ ካማረ ከዛ በኋላ ያለውም ያማረ ይሆናል። የመጀመሪያው እርከን ከተበላሸ ከዛ በኋላ ያለው የከፋ ይሆናል። ዑትማን ብን ዐፋን ረዲየላሁ ዐንሁ አር በተደጋጋሚ ነቢዩ በጀነት የመሰከሩለት ጀነትን ገዝቷል ያሉት፣ ከአሁን በኋላ ዑትማን የፈለገውን ወንጀል ቢሰራ አይጎዳውም ወንጀሉ ያሉለት ሰው ጀናዛን ተከትለው ወደ መቃብር ከሄዱ ያለቅሱ ነበር። ለምንድን ነው ዑትማን ሆይ፣ እነዚህ መጥቶ ነው የተለያዩ የአኼራ ጉዳዮችን ስታስታውስ ማትሆነውን ያክል ቀብር ሲወሳ ቀብርን ስታይ ሁኔታ ይቀያየራል እሳ ሲሏቸው ነቢዩ ዓለይሂ ሰላት ወሰላም ቅብር የመጀመሪያ የአኼራ ህይወት እርከን እንደሆነና ቅብር ካማረ ከዛ በኋላ ያለውም እንደሚያምር ቅብር ከተበላሸ ከዛ በኋላ ያለውም የሥቃይ ህይወት እንደሚሆን ተናግረዋል። ስለዚህ የመጀመሪያ የአኼራ ቤት ነውና ያሳስበኛል፣ ያስፈራኛል ብለው ከአህለ ሱና ወልጀማ እምነት አንዱ ቅብር ላይ ጸጋም ቅጣትና ስቃይም አለ ብለው ያምናሉ። ዱንያ ላይ አላህን ፈርቶ ለቅብር ለአኼራ ተዘጋጅቶ ኢማን ተውሂድ መልካም ሥራ ላይ ሆኖ የሞተ ቅብር ላይ ደስታ ይጠብቀዋል፣ ፀጋ ይጠብቀዋል። ቅብሩ ይሰፈለታል፣ የጀነት ምንጣፍ ይነጠፈለታል፣ ወደ ጀነት በር ይከፈትለታል። ያ ያየ አላሁ ቅያማን አቁም ወደ ጀነት እንደገባ እያለ ዱዓ እያደረግ ይቆያል። በአንፃሩ ደግሞ ዱንያ ላይ እንደ ሻው ሲሆን የቆየ ስሜቱን ሲያመግ አላን ረስቶ አኼራን ረስቶ የቆየ ሰው በሚሞትበት ጊዜ ደግሞ ቅብር እንደሚጠብበት

በአዱንያ ላይ በኢማን በመልካም ስራ አላህን በመፍራት ቀጥ ያሉ የጸኑ ሲሞቱም ቀብር ላይ ይጸናሉ፣ ቀጥ ይላሉ። የቀብር ብቸኝነት፣ የቀብር ጠባብነት፣ የመላኢኮች አስፈሪነት አይበግራቸውም። ማን ነው ጌታ ሲባሉ አላህን ዱንያ ላይ አውቀው ስለኖሩ አላህ ይላሉ። ማነው ነው ነብይ ሲባሉ መሐመድ ነው ይላሉ። ምን ይዞ መጣ ሲባሉ መልስ ይሰጣሉ። ስለ እስልምናም ይጠየቃሉ፣ በጽናት ያስተናግዳሉ። ከደም ከስጋቸው የተዋሃደ ጉዳይ ነው። እንደፈለጉ መጨማለቅ ነፍስያቸው እያዘዘቻቸው አይሆንም ብለው ነፍሳቸውን ሰብረው የያዙ ሰዎች ናቸው። ሸይጣን ጠላታቸው መሆኑን አውቀው ሸይጣን በቀየሰላቸው መንገድ አልሄድም ያሉ ሰዎች ናቸው። ላኢላሀ ኢለላህ ሙሐመዱን ሙሐመዱ ረሱሉላህም በተግባር የኖሩ ሰዎች ናቸው። አስቸጋሪው ቦታ ላይ አላህ ጽናትን ይሰጣቸዋል። ከዚህ ግን ዱንያ ላይ እንዲሁ ሰው ወደ ነዳቸው ሲነዱ የነበሩ የተፈጠሩለትን ዓላማ የዘነጉ ነቢን ያልተከተሉ ዓለይሂ ሰላቱ ወሰላም የእስላምን ህግ ያልተገበሩ ቀብር ላይ ይሰቃያሉ። ቀብር ዘመድ የሌለበት ወዳጅ የሌለበት ጎረቤት የሌለበት ሸሽተህ የምታመልጥበት የኋላ መውጫ የሌለው ምንጣፍ አልጋ የሌለው አጫዋች የሌለው የብቸኝነት ቤትህ። እዚህ ዛሬ በመልካም ስራ ካነጽከው ያበራል፣ የጀነት ምንጣፍ ይነጠፋል። እዚህ ዱኒያ ላይ እንደፈለክከውንክ ደግሞ የዋጋህን ታገኛል። ቀብር የሥራህ ሳጥን ነው። የፈለክከውን አስቀምጥበት ስተይት ታገኘዋል። ኸይር ስራ ሰርተህ ከሆነ ሰፊ ያማረ እስከ ዛሬ እዚህ መጥቼ በአረፍኩ የምትልበት አይነት ሆኖ ይጠብቀሃል። እዚህ ዱንያ ላይ ስትውል ስታድር፣ እድሜ ልክህን አላህን ስታስቆጣ የቆየህ ከሆነ ደግሞ ሰዎች እዛ ውስጥ ወስደው እንደ ጣሉህ፣ ገና ጨርሰው ከቀብሩ እንኳ ሳይወጡ ስቃዩ ይጀምረሃል። አስፈሪ የሆኑ መላይኮች መጥተው ይመረምሩሃል። በሸር ስራ የሞላኸው ሳጥንህ ለአንተ ይከፈታል። ከውስጥ ከላይ ሲታይ ሳር ነው አፈር ነው ማንም ምንም ሊያውቅ አይችልም። ነገር ግን ከስር ያለው ወይም እሳት ነው ወይም ጀነት ነው። አላህ ተባረከ ወተዓላ ቀብራችንን ጀነት ያደርግልን። አላህ ተባረከ ወተዓላ ማንንም አይበደልም። የሚሆነውን በሙሉ አስቀድሞ ነግሮና ተዘጋጁ ብሎና መልእክተኛ ልኮልናል። መጽሐፍቶችን አውርዶልናል። ያህኒ ቅብር ሲገባ ኸይር ያገኘ አልሐምዱሊላህ ሊሊ ይገባው። ያህኒ ቅብር ሲገባ መጥፎ ነገር የገጠመው? ራሱን ከመውቀስ ውጪ ሌላ አማራጭ የለውም። አላህ አልበደለው፣ እሱ ራሱን ነው ራሱን የበደለው። እያንዳንዱ ቀብር አለብኝ የሚል ሰው ራሱን ያስተካከላል፣ እያስተዋለ መራመድ ይችላል። ቀብርን የረሳ እንደፈለገ ይሆናል፣ የፈለገውን ያደርጋል። ነቢያችን ሰላቱ ወሰላም መቃብርን መዘየር ከልክያቸው ነበር። መቃብርን ዘይሩ አኼራን ያስታውሳል ብለዋል። እሳቸውም ቢሆን ሰሓቦቻቸውን ይዘይሩ ነበር። መቃብርን ሄደህ ስዘይር የምታደርገው ዱዓም አለ ሐዲት ላይ የተነገረ የዚህ መንደር ሙእሚን ሰዎች የአላህ ሰላም እናንተ ላይ ይሁን፣ እኛም ነገ ወደ እናንተ የምንመጣ ሰዎች ነን። አላህ ካለ እያንዳንዱ አማኝ ቀብር ሲዘይር የሚያደርገው ዱዓ ነው። እኛም ነገ ወደ እናንተ የምንመጣ ሰዎች ነን ኢንሻአላህ። ለምንድን ነው ኢንሻአላህ የምትለው? የት እንደምትቀበር አታውቅም። በእያንዳንዱ መቃብር በኩል ባለፍ ከቁጥር ይሄን ዱዓ አድርገህ መጨረሻ ላይ ኢንሻአላህ የምትለው፣ ከእናንተ ጋር ነው የምቀበረው፣ ሌላ አካባቢ ላይ ካሉ ሰዎች ጋር ነው የምቀበረው፣ አላውቅም። ነገር ግን ከሙታን ጋር መቀላቀል አይቀርም። ማቼ አታቅሙ። ቀብርን ባሰብክ ቁጥር ጠቦኛል ያልከው ቤት ይሰፋሃል። ቀብርን ባሰብክ ቁጥር የምታስቸግርህ ነፍስህ አደብ ትይዛለች። ከወንጀል መታገስ ትችላለች። ኸይር ሥራን ተቋቁማ መሥራት ትችላለች። ቀብርን ባሰብክ ቁጥር ለወንጀል የሚገፋፉ ጓደኞችህን መራቅ ትችላል። ቀብርን ባሰብክ ቁጥር በሐራም የምትሰበስበውን ገንዘብ ስግብግብነትህን፣ ማጥራት፣ ማቆም፣ ማስተካከል ትችላል። የፈለግከው ያክል ሀብት ቢኖርህ አንተ ጋር ቀብር የሚገባ ማንም ምንም የለም። በአላህ ያመነ በኢማን ላይ ጸንቶ የሞተ መቃብሩ አይኑ ማየት በሚችለው ርቀት ያክል ይሰፈለታል ብለዋል ነቢያችን ሶላት ወሰላም። በኢማን በመልካም ሥራ በተውሒድ ላይ ሆኖ ያልሞት እንደሆነ ደግሞ ቀድሞኑ ጠባብ የሆነችው መቃብር ጠባ እንደሚጨናነቅ ተነግሮናል። ቀብርን ደጋግመን ልናስታውስ የተለያዩ ሰዎችን ሞተው ልንቀብር ስንሄድ ራሳችን ተምረን ልንመጣ አለፍ አለፍ ያለን ፕሮግራም ይዘን እንኳ መቃብር ሄደን ልንዘይር የዘመኑ በሽታ ስሜት መከተል፣ መቀኘነት፣ ኩራት፣ የአዱንያ ፍቅር ያሳመመውን ልባችንን እናክም ዘንድ ቀብርልን ዘየር ይገባን። አደውን ጠብቀን ስርዓቱን አውቀን ዘየርንም አልዘየረን መሄዳችን አይቀርም። ሳንሞት የምንሄደውም ዚያራ ነው የሚባለው። ሞተን የምንገባውም ዚያራ ነው የሚባለው። ከዛ በኋላ ሌላ ህይወት ስላለ አልሃክሙ ተካቱር ሓታ ዞርቱም አልመቃብር ንያ ቀብር ዘላቂ ማረፊያ አይደለም